ለዚህ ነው ህይወቱን የማላምናት። ለዚህ ነው መኖር የታችን። ራሷን አጠፋች። ለምን አትሉኝ እህቶቼ? ወጥቶ ከመቅረት አላህ ይጠብቃችሁ። ሁላችሁ አረብ ሀገር አላችሁ ወቶች፣ ይህን ቪዲዮ እስከ መጨረሻ አዳምጡ እባካችሁ። ለሌሎች አይቶችም ሼር አድርጉት። ኦኬ። እቺ ልጅ ራሷን እንድታጠፋ ያደረጓት የገዛ እናቷና ወንድሟ ናቸው። በጣም ብዙ አመት የለፋችበትን ገንዘብ ቤቷን አመድ አድርገው ቤቷን ሽጠው ጠበቋት። እሷ ከብዙ አመት ድካም በኋላ አርፋለሁ ብላ አገሯ ስትገባ ከቤት አስወጥተው አባረሯት። ትንሽዬ ብር ሰጥቷት መልሰ ሂጅ አሏት። እቺ ልጅ በጭንቀት ምክንያት አበደች። ኦኬ የሰፈር ሰው ጸበል አስገባት። ከጸበል ቆይታ ከአንድ አመት በኋላ ራሷን አጥፍታ ሞተች፣ ከዚህ ዓለም ተሰናበተች። እህቶቼ አንድ ነገር ልምከራችሁ። ቤተሰቦቻችሁ እስካላችሁ ድረስ ከነሱ እስከተሻላችሁ ድረስ እርዷቸው ችግር የለውም። ሁሉም ቤተሰብ መጥፎ ነው ማለት አይደለም። ነገር ግን ራሳችሁ ላይ ቤተሰቦቻችሁ ሹፌር አታደርጉ። ቤተሰቦቻችሁ አይምሯችሁ ሀላስ። እናንተ አስራ ስምንት አመት አልፏችሁ አረብ ሀገር ወጣችሁ ብቻችሁን እየሰራችሁ ምስኑሩ ሴቶች ናቸው። ራሳችሁን ችላቸዋል ኦልሬዲ የራሳችሁ ህይወት እናንተ ናችሁ መሪ እና ሹፌር መሆን ያለባችሁ እነሱ አይደሉም ኦኬ ብዙ አመት አትቀመጡም ሁለት አመት ከዛ በዛ ከተባለ ጅብ የሆኑ ቤተሰቦች ያላችሁ እህቶች ነው ምላቸው አራት አመት በቂ ነው ኦኬ አራት አመት በቂ ነው ጠፍታችሁ መሰራው ናቸው ኮንትራት ብዙ ቤተሰቦቻችሁን አምናችሁ ማንንም አምናችሁ ሰው አገር እንዳትበሰብሱ በከንቱ መልፋታችሁ ካልቀረ ከሁለት አመት በኋላ ሀገር ቤት ገብታችሁ ምንም አይነት ነገር ካላስቀመጡላችሁ ለእናንተ ትልቅ ትምህርት ነው። ምክንያቱም በጣም አስር አመት አይደለም አራት አመት ወይም ሁለት አመት ነው ያባከናችሁት። ሰው አስራ ሁለት አመት ትምህርት ተምሮ ስራ አያገኝም። ስራ ተመርቆ ስራ ይሆናል፣ ችግር የለውም። መገፋት መውደቅ ጥሩ ነው። ከዛ አገራችሁ ከገባችሁ ምንም ከሌላችሁ ቤተሰቦቻችሁ ምንም ሳያስቀምጡላችሁ ከቀሩ ኢንተርኔት ባንኪንግና አካውንታችሁን ከፍታችሁ ነው በስማችሁ ሌላ ሀገር ሌላ አረብ አገር ሌላ እድል ሞክሩ። ህይወት ብዙ መንገዶች አሏት፣ አትጨነቁ። ፈጣሪያችሁን ያዙና ሌላ ሀገር ሄዳችሁ ብራችሁን በየወሩ የምትቀበልችን በአካውንታችሁ መሬት ቦታ ምናምን ለመግዛት ከፈለጋችሁ ኢንተርኔት ባንኪንግ ካላችሁ ብራችሁን እንደፈለጋችሁ ማንቀሳቀስ ትችላላችሁ። ኦኬ። ውክልና ደግሞ በኤምባሲ መስጠት ትችላላችሁ። የእናንተ ቤት ያለ እናንተ ማንም መሸጥ እንዳይችል ማለት ነው። በውክልና መግዛት ትችላላችሁ። ኦኬ። እኛ አሁን በጣም ስህተት እየሰራን ያለ ነው። በቃ ጭንቅላታችን ይደፈናል። እናምናለን ሰው እናምናለን ሰው ከሀዲ ነው። ሀባይቤ ኦኬ። በቃ ከዚህ በኋላ ቤተሰቦቻችን አትርጁ ምናም ልላችሁ አልችልም። እኔ ቤተሰቤን ስለምረዳቸው ማለት ነው። ቤተሰብ እርዷቸው፣ ግን እነሱ ነጌ በወድቅ ያነሱኛል፣ ባጣ ይሰጡኛል ብላችሁ አትመኑ፣ አትመኑ። አያችሁ እች ልጅ ብሯን እንኳን በልተው ጨርሰው እኮ መጨረሻ ላይ ከቤት አስወጥተው ተመልሰሽ አረብ ሀገር ሂጂ ነው ያላት። አያችሁ አይደለ ጭካኔ። ቢያንስ ምን አለበት ቢያስጠጓት? አያችሁ በአሁኑ ሰዓት የሚያስጠጋችሁ እንኳን የለም። በእናትዮ ነው ያልፈርድባትም። ለምን እንደሆነ ታውቃላችሁ? አሁን ዘመን ላይ ፊልም ላይ የሚያዩት ነገር ወጣቶች ሰው ላይ እየተገበሩ ስለሆነ ነው። እናትዮ ተገዳ ሊሆን ይችላል። ተገዳ ነው ወይ የልጅቷን ህይወት ከማጠፋ ወይም ደግሞ የእሷን ንብረት ከምትሰጭኝ ብሏት ይሆናል፣ አስፈራርቷት ይሆናል። ማንም እናት እንስሳ የሆነች እናት እንኳን በልጇ ላይ አትጨክንም፣ አትከፋም። ግን እሷ ምናልባት ከገንዘቧ የልጅቷን ህይወት ይበልጥብኛል ብላ ይሆናል። ገንዘቧንና ቤቷን የካደቻት እናታችሁንም አታስገድሉ እህቶቼ፣ የእውነቴን ነው። በጣም ብዙ ሺህ እናቶች በእኛ ምክንያት እየተሰቃዩ ነው። በእኛ ምክንያት ስቃይ ላይ ናቸው። እኛ ብዙ ጊዜ አረብ ሀገር ያለን ሴቶች እናታችን ነው የምናምነው። እሷ ናት ብራችን፣ ለብራችን ለገንዘባችን፣ ለንብረታችን የምትቆረቆረው። አባትም ይሁን ወንድምም ተውት በቃ። እነሱ ወንድሞቻችን ናቸው እንጂ የህይወታችን መሪ ወይም ሹፌር ልናደርጋቸው አይገባም። እነሱን የምናጣለን ገንዘባችን የምናጣለን ህይወታችን የምናጣለን። ብልጥ መሆን አለባቸው የአረብ ሀገር ሴቶች እባካችሁ መሰንጠል መቻል አለባችሁ። ይሄ የድሮ አስተሳሰባችሁን ቀይሩት፣ እንቀይረው፣ ከኔም ጭምር እናንተን ብቻ አይደለም ማለት ነው የምነግራችሁ። እኔ በጣም ነው ወላህ ላዚም፣ በጣም ብዙ ነገር እየሰማሁ ነው አሁን አሁን አሁን እኔ እናትዮ ላይ በፍጹም አልፈርድም። ለምን እኔ ስላየሁ ነው በተግባር ስላየሁ ነው። ወላሂ ነው የምላችሁ። እናት በማንም ላይ ልትከፋ አትችልም። በቃ ግን ተገዳ ነው። በቃ ወይም የልጆቿን የልጅቷን ሕይወት ከማጠፋብሽ ወይም የእሷን ገንዘብ ከምሰጭም ቤቷን፣ ንብረቷን ከምትክጃት ምርጫ ስታጸዳ ወድቃ ነው የሞተችው። እንግዲህ ፖሊስ አጣርቶ ያን ያለው ሶስታል፣ ማስጋት የሌለባት ቦታ ስታጸዳ ድንገት አንሸሯቶት ወደቀችና ሞተች። እች ልጅ አገር ቤት ለመግባት ሻንጧ ሁሉ ነገራ ነው አዘጋጅቶ፣ አራት ቀን ነበር የቀሯት ከመቅረጥ ከመቅረት አላይ። ጠብቃችሁ እባካችሁ፣ ወጆች፣ ራሳችሁን ጠብቁ፣ ራሳችሁን አትርሱ ማለት ነው። ስትሰሩ ራሳችሁን ለመለወጥ አደል የምትሰሩ ስለሆነ ቤተሰቦቻችሁና ራሳችሁ ለመለወጥ እስከሰራችሁ ድረስ እራሳችሁን ጠብቁ፣ ጤናችሁን ጠብቁ ማለት ነው። ልብሳቸው አይደለም እዚህ ጋር ምንም ነገር ልበሱ። እኔ ስለ ልብስ ግድ የለኝም ግን ጤናችሁ፣ ውስጣችሁ፣ ሰላማችሁን ጠብቁት ከምንም በላይ ማለት ነው። ለምሳሌ መዳሞቻችሁ እንኳን የማይጸዳ ለምሳሌ ቢልዲንግ ላይ ብትሰሩ ቤቶች በጣም ተጠንቀቁ። አንዳንዴ በስሪዎች፣ ልብናኔዎች ምናምን ጽዳት ይወዳሉ አውቃለሁ። ግን አዝ ቢሏችሁ እንኳን ፎቅ ላይ ከሆነ ምድር ላይ ከሆነ ከቤት ወደ ውጭ ወጥታችሁ በውሃ ማጠብ ትችላላችሁ ወጥታችሁ መሰላለ እንኳን ለመውጣት ከከበዳችሁ ማለት ነው። አንዳንድ አረቦች ይወዱኛል አረቦቹ በቃ የሆነ ያሞግሱኛል፣ ፈገግታ ይሰጡኛል ብለን የምናደርገው ነገር ህይወታችን እስከ ማጥፋትና ዋጋ እስከ መክፈል ድረስ ያደርሰናል። አያችሁ፣ እቺ ልጅ አሁን። አላህም ራሱ እኮ ለምሳሌ እኛ መኪና ላይ ተጠንቀቁ ብለዋል፣ ሰበብ አድርጉ ብለዋል። መኪና ላይ ወጥተን መኪና ፊት ለፊት እንቁም፣ ያ መኪና እየጨስላቸዋል፣ አደለ? አሁን እቺ ልጅ ቀኗ ተጽፎ ነው ምናምን፣ ልትሞት ትችላላችሁ። ግን ማጽዳት የሌለባት ቦታ ስታጸዳም ተንሸራቶ የወደቀች ቀኗ ነው እንበል፣ ይሁን። ግን ተጠንቀቁ ለማሽቃበጥ መዳሞች እንደዚህ ስለሚወዷቸው ወይም የሆነ በቃ የሆነ ፈገግታ ምናምን ስለምታገኙ፣ ገደል ይግባ የነሱ ፈገግታ። በስነ ስርዓት ደሞዝ ከሰጧችሁ ከፈገግታቸው ከንግግራቸው ከጥሩነታቸው ጋር ምን አላችሁ እናንተ? እጅግ በጣም አዝኛለሁ። ራሳችሁን እየጠበቃችሁ ለምሳሌ ማረፍ መሞት ጥሩ ነገር ነው። በነገራቸው ነገር ብቻ ተሰብሮ ህይወት ቢተርፈስ